እግረ ረዥሙ የአገር ጸጋ የኢትዮጵያውያን የትናንት ቁጭት አባይ፣ ዛሬ መብራትም እራትም ሆኖናል። አገር አቋርጦ በረሃውን አጠጥቶ ለግብጾች ሲሳያቸው ቢሆን እንደ ስጦታ ይቆጥሩታል። በኪነ ጥበብ ሥራዎቻቸው ይዘምሩለታል። ምሁራኑም አብዝተው ይመሰክሩለታል። ግብጾች ስለ ናይል በብሔራዊ መዝሙራቸው፣ ፊልምና ሙዚቃቸው ብዙ ተቀኝተዋል። በእነርሱ ቤት ናይል ሕፃን ማባቢያ ጭምር ነው። ልጅ ስታጠባ ማንኛውም እናት ያለቅሳል። ልክ ሽሩ ርሽሩ እንደምንለው እኛ፣ እነሱ በራሳቸው ቋንቋ ልክ እንደዛ ዘፈኖች አሉ። ስለ ናይል መሽርብትሽ ምንልህ ምናም ብሎ ለልጆችም ብሎ ለሕፃናትም እንዲያድጉበትና ዝም የሚያስብሉበት ነገር ራሱ አባይ ጋ የተያዘ ነገር ነው። ይሄ ያህል ነው እነሱ የሄዱት። ልክ እንደዛውም ለቱሪስቶቹም ለታሪክ ጻፊዎቹም ለነሱ ሀገር ውስጥ ብቻ ሳይሆን ለማንኛውም አስተላልፈዋል። ፊልሞች ካየን ወደ 18 ፊልም በላይ አላችሁ። ሆሊውድ ላይ ላይ ራሱ ያሰሩትና የነሱ አረብ ውድ ሚሉት ላይ ያሰሩት አለ። የዓለም ሕዝብ ስለ ናይል በምንም ምንም አይነት መልኩ ከኢጅፕት ነጥሎ እንዳያው ተደርጎ የተሰራበትና ናይል ሲባል ኢጅፕት፣ ኢጅፕት ሲባል ናይል የሚባልበት አይነት ደረጃ የደረሱበት የሆነ። በዚህም ውስጥ የፈጠሩት የሆነው ንቃተ ሕሊና ወጣቱ በሙሉ የውሃ የእርሻ ምናምን ትምህርቶችን እንዲማርና በራሳቸው ሀገር ብቻም ሳይሆን በዓለም አቀፍ ተቋማት ለምሳሌ የተባበሩት መንግስታት በእርሻ ጉዳይ ላይ የመሳሰሉት እነሱ ተጠሪ የሆኑ በዲፕሎማሲው ሳይቀር ተጽዕኖ ለማሳደር የቻሉበት አንዱ አቅጣጫ ስለሆነ ግብጾች በኪነ ጥበብ ስራቸው ዓባይን ከናይል ሲያቆራኙ፣ በትምህርት ስርዓታቸው ሲያካትቱ ውሃውን የራስ ብቻ አድርገው ለማስረጽ ነው። ስለ ዓባይ መማር፣ ማስተማር፣ መስበክ፣ መስፈን ጥሩ ነበር። ነገር ግን የዛ ውሃ ምንጭ ባለቤት የሆነችን ኢትዮጵያን በማጠልሸት ጥላቻም በማባባስ መጥፎ ትርክት ሲሰሩ የኖሩበትን ሁኔታ ስናይ እኛ ገና አልሰራንም። ባለቤቶቹ ገና ብዙ ይጠበቅብናል። እርግጥ ነው አይካደም፣ ስለ አባይ ከጂጂ ዘመን እስካሁን ቁጭትም ተስፋም ተዘፍነውበታል። በፊልም ስራዎችም እዚህ ግባ የሚባል አልተሰራም ማለት ይቻላል። አሁን ስለ አባይ ታሪክ ተቀይሯል። አባይ ፊቱን ወደ ሀገሩ አዙሯል። እዚህ ላይ የኪነ ጥበብ ባለሙያዎች የቤት ስራ እንዳለባቸው ይነሳል። ማንኛውም ዘፈን ወይ ማንኛውም ዘፋኝ አብዱልሐሊም ሐፍጥ በለው መሐመድ አብዱልሃብ በለው ትላልቅ ዘፋኞች እነሱ የሚባሉ እኔ አልበም የሚያወጡት ላይ ስለ አስዋን ዳምና ስለ ናይል ማያወራ ዘፈን ክልክል ነበር። ራሱ አታስብም ራሱ ልክ እንደዛ የሆነ የክትትልና የምናምን እንዲያሳልፍልህ ይሄ ነገር ስለ ይሄ ይዘፍኑ ነበር። እኛ ግን አሁን ስናየው አክተሮቻችንም አንዳንዳቸው አል ሰርተዋል በተወሰነ ፊልሞቹ አሉ። ግን በቂ ነው በቂ አይደለም። ግብጽን ብንወስድ አባይን ከኛ ነው የምታገኘው። ከዛ የምታገኘውን ጥቅም ስለምታቅ ዜጎቿም በተለይ እዚህ ኤምባሲ አካባቢ የሚሰሩ ሰዎች በዚህ ኤሪያ ላይ ትልቅ ትኩረት ያላቸው ሰዎች እንደምን ትልቅ ይታወቃል። ልክ እንደዛው እኛም ውሃ ለእኛም የሚሰጠንን ጥቅም ተረድተን እንድንጠቀምበት ግንዛቤያችንንም በዛው ላይ እያሳደግን መሄድ ያለብን፣ እስካሁንም ጥሩ እየተሰራ ነው። በቂ አይደለም፣ ምክንያቱም ከሌሎች መማር ይኖርብናል። ህዝባችን ሁሉን ነገር እንችላለን። በሀብታችን መጠቀም መብታችን ነው። ኢትዮጵያ በእርግጥ ትለወጣለች የሚለውን የበለጠ ለማስረት እጅግ መሰረታዊ የሆነውን ህብረትና ፍቅር በማሳደግ ብዙ ልንሰራ እና ሊሰሩ ይገባል። የአገር ጸጋ የአገር ሀብት ስለሆነው በላብና በወስ ስለተገደበው አሁን ታሪኩ ስለተቀየረው ስለ አባይ በዘፈን፣ በግጥም፣ በፊልም፣ በተውኔት ብዙ ማለት ቢቻል ብዙ ይተረፋል። ዘመኑ በፈቀደው ቴክኖሎጂ በትምህርት ስርዓቱም ቢሆን በትውልዱ አእምሮ ብዙ ማስቀመጥ ይቻላል። በፊት ያለችው ስነ ጽሁፍ ወይ ኢንፎርሜሽን ያለውና ከሱ በኋላ የሚመጣው ስነ ጽሁፍና ኢንፎርሜሽን ኮምፕሊትሊ ይቀየራል። ህዳሴ ግድብ በመኖሩን ታሪኩን ቀይረዋል። ልክ እንደዛ አክተሮቻችንም ስነ ጥበብ ላይ ያሉ ድራሾቻችንም ዘፋኞቻችንም በሁሉም ዘርፍ ቦታም በቤተ ክርስቲያንም፣ በመስጂድም በምናምን ስለ ይሄ ነገር ናሽናል አይተም እና ሰውን ከድህንነት ወደ ሀያ ክሪማ ይባል ወደ ጥሩ ህይወት ስለሚያስተላልፍ መስበክ ራሱ ግድ ያልተሞከረ ነገር አይደለም። እያደረግን ያለ ነው፣ ሰዎች የሄዱበትን አቅጣጫ ስለሆነ ያንን ተከትለን እኛም እግር በእግር ከዛ ደግሞ አድቫንስድ ሆነን አሁን ላይ ያለውን ጊዜውን ያዋጀ የሆነ አቅጣጫ ተከትለን ባሉት የዲጂታልም፣ የኤአይ አሁን አዲስ የመጡትን ቴክኖሎጂዎችም ሌሎችንም ተጠቅመን በስፋት ይህ የናይል ጉዳይ ወይም የአባይ ጉዳይ እና የውሃ የእርሻ ከውሃ ጋር የተያዙ ማንኛውም የሀብት ነገሮች እና ትሩፋቶች በሙሉ ሕብረተሰብ ውስጥ ሰርጸው እንዲገቡ እና ከደሙ ጋር ከአጥንቱ ጋር እንዲቀላቀሉ የሚያስችል የሆነ ታላቅ የሆነ የጥበብ ስራም የሪሰርችም ስራ የትምህርትም ስራ ከካሪኩለም ጀምሮ ግን ወጣቱን በተለይ ልቡን ከልጅነቱ ሊስብ በሚችል መልኩ ተደራጅቶ ተሰንጎ በደንብ መሄድ አለብን ብያምናል።